በሁለት ደቂቃ ብቻ የአሊኤክስፕረስ አካውንት አከፋፈት አሳያቸዋለሁ። ቀጥታ ወደ ፕሌስቶራችን እንገባለን። ፕሌስቶራችንን ከከፈትን በኋላ ሰርች ባሮ ላይ ሄደን አሊኤክስፕረስ ብለን እንሰርቻለን። አሊኤክስፕረስ ይመጣልን፣ ኢንስታል እናደርገዋለን። ትንሽ ኢንስታል እስኪሆን እንጠብቃለን። ኢንስታል ሆኖ ሲያለቀልን በኋላ እንከፍተዋለን። አሊኤክስፕረስ አፕሊኬሽናችን አውቶማቲክሊ ሪጅናችንን ይሞላዋል። ኢትዮጵያ ብሎ ኮንቲኒው ብለን እናሳልፋለን። ከዛው እዚህ ጋ ሳይንአፕ አድርጉልናል። በጉግል እንመርጥና ጉግላችንን በፈለግነው አካውንት ሳይንአፕ እናደርጋለን። ሰክሰስፉሊ ብሎ ይከፍትልናል። ሳይንአፕ አርግተን አሁን ጨርሰናል። ከከፈትን በኋላ ዋና ወሳኝ ነገር አለ። አሊኤክስፕረስ አካውንት ከከፈታችሁ በኋላ ማስተካከል ያለባችሁ ነገር እሱን አሳያችኋለሁ። ቀጥታ አካውንት ሚለውን እንነካለን። አካውንት ሚለው ከነካን በኋላ ሴቲንግ እንነካለን። እዛው ሾፒንግ አድሬስ አለ። ሾፒንግ አድሬስን እንሞላለን። አድ እናደርጋለን ማለት ነው። እዛው ስማችንን እንሞላለን እዚች ጋር የኔ ስም አብዱ ሙራድ ይባላል። አብዱ ሙራድ ብዬ ይሞላለው ማለት ነው። ከዛ ስልክ ቁጥሬን አስገባለሁ። እንደምትመልከቱ ስልክ ቁጥሬን አስገብቼ ጨርሻለሁ። ከዛ አድሬስ ነው የምንሞላ። አድሬስ ማለት የምትኖርበት ሀገርና ዋና ከተማውን ትሞላላችሁ ማለት ነው። ኢትዮጵያ ብላችሁ ትሞላላችሁ መጀመሪያ። ከዛ የምንኖርበት ሀገር ድሬዳዋ ወይም አዲስ አበባ ወይም ደግሞ ሀረር ሊሆን ይችላል። እሱን ትሞላላችሁ። ከዛ እኔ የምኖረው ወልቂጤ ስለሆነ ወልቂጤ ብዬ እሞላለሁ ማለት ነው። ከዛ ስቴት ነው የምትሞሉ። ስቴት ማለት የምንኖርበት ሀገር ወይም አዲስ አበባ ወይም ሀረር ምናምን ሊሆን ይችላል። ከዛ እሱን ትሞላላችሁ። እኔ የምኖረው ወልቂጤ ስለሆነ ወልቂጤ ብለው እሞላለሁ። ከዛ ሲቲ ጠይቀ። ሲቲ ማለት ዋና ከተማውን ነው ዋና ከተማችን እኛ ወልቅጤ ስለሆነ ወልቅጤ የእናንተ ዋና ከተማችን ትሞላላችሁ ማለት። ይህን ከሞላን በኋላ ዚፕ ኮድ ብሎ ያመጣል። ዚፕ ኮድ ማለት ፖስታ ቤት ማለት ነው። የፖስታ ቤት የሀገራች የሚገኘው የፖስታ ቤት ቁጥር አላቸውን። አዲስ አበባ ለምሳሌ አንድ ሺ ነው። የወልቅጤ ደግሞ አራት ዜሮ ነው ማለት። የእናንተ ደግሞ የሀገራችሁ የፖስታ ቤት ዚፕ ኮድ አለ። እሱን ታስከባላችሁ ትሞላላችሁ ማለት ነው። ከዚ እንደዚ ከሞላችሁ በኋላ ስቴት ብላችሁ ሴቫ አርግታችሁ በዚህ መልኩ የአሊክስፕረስ አካውንት መክፈት ትችላላችሁ ማለት ነው። እንደዚህ አይነት አስተማሪ ቪዲዮ ስንለቅ ለእሱ እንዲደርሱ ቻናላችን ላይክ ሰብስክራይብ ያድርጉ። ማንኛውንም ጥያቄ ስለ አሊክስፕረስ ካላችሁ ኮሜንት ላይ አስቀምጡልኝ።